በስመ አብ ወወልድ ወመንፈስ ቅዱስ። የተከበራችሁ ቤትም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ኦርቶዶክሳውያን፣ እንደምን አላችሁ፣ እንደምን ሰነበታችሁ፣ እንደምን ቀረባችሁ? አሜን እግዚአብሔር የተመዘገበ ይሁን እያልኩኝ እንግዲህ ዛሬ ጥቅምት አምስት ሀገራችን የጻድቁ የአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል ነውና እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ለጻዲቁ መታሰቢያ በዓል አደረሳችሁ እያልኩኝ እንግዲህ እየተናገር የፈለኩኝ ሁልጊዜ በሚሰለች መልኩ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኦርቶዶክሳውያን በቲክቶክ በሶሻል ሚዲያ በላይ ላይ ገብተን ሃይማኖታዊ ስርዓትን ስንማማር ወንጌልን ስንሰብክ ስንማማር ስለ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ገለጻ ስናደርግ ቅዱሳ ስርዓትን አድርገን ጸሎት ስናደርግ በቅዱሳ ሥዕላት ዙሪያ ስንማማር ብዙ ጊዜ አንድ ቃል ይረብሻል። ይህም የሚረብሸ ቃል ምንድነው? በማለት ማለት ጥያቄ አለኝ። ጥያቄ ምንድነዋል? በብዙ ኦርቶዶክሳውያን ቤት እየዞርኩኝ ጥያቄ እየጠየኩኝ ነበር። ግን ሁሉም አይመልሱም፣ አያውቁትም፣ አልተረዱም። በእምነት ወይስ በስራ ነውዝርቅየሚገ ብዬ ስፈይቃቸው የሚመልስ ብኝ እግግ አዳንዱ የኢትዮጵያ ኦርቶዶክስ ተዋዩ ቤተክርስቲያን የሊቃውንት ጉባኤ ያላት ሲኖዶስ ያላት በየአድባራቱና በየገዳማቱ በሺህ የሚቆጠሩ ሊቃውንት ያላት ብሉያትን ከአዲሳት ጋር አጣሎ ፈትፍቶ የሚያጎርስ ሊቃውንት ባለባት ቅድስት ቤተ ክርስቲያን ጠይቄ መልሴ የሚሰጠኝ አጣሁን የሚል ድምፅ ስንሰማ እንግዲህ ይህ አዋቂዎች ራሳቸውን በአዋቂነት ቦታ ስላስቀምጡ ብቻ እናውቃለን ብቻ ራሳቸውን ስላሳመኑ አንተን መስማት አንተን ማዳመጥ ፍላጎት የላቸውም። በላይ ላይ አስገብተህም በምታናገራቸው ጊዜ በምታወያያቸው ጊዜ ያንተን ማዳመጥ መስማት አይፈልጉም፣ የራሳቸውን መናገር እንጂ። እና የያዕቆብ መልእክት ምዕራፍ ሁለት ከቁጥር አስራ አራት ጀምሮ ምንናት ስንል ስለ ሃይማኖትና ስለ ምግባር፣ ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት የሞተ ነው። መቼም እያንዳንዳችን አሁን እኔ የማወራው የምናገረው የምጮኸው ስለወይ የምናገረው ቃል ስላለኝ እስትንፋስ ስላለኝ ልብ ስላለኝ በዚህ በስጋዬ በሰውነቴ ውስጥ ነፍስ ስላለች መናገርም ችዬ ማውራትም ችዬ ማስረዳት እንችዬ ይኸው በፊታችሁ ቆሜ ያለሁ። ግን ከኔ መሃል ዘእንበለ ስጋይት ነፍስ፣ ስጋ ከሌለ ነፍስ መውራትም መናገርም በአካል መታየትም አትችልም። ድምድረዊ ሀሳብ ግን በአካል ስጋ ስጋችን ነፍስ ከተለየው ሬሳ ነው። ነፍሳችንም ስጋ ከተለየው አንድ ሰው ሰው ይባል አይችልም። ምክንያቱም ስጋ ያለ ነፍስ ነፍስ ያለ ስጋ ሳይዋሃሉ ሰው መባል የለምና። ሃይማኖት ሃይማኖት ማለት ምን ማለት ነው? መጀመሪያ ሃይማኖት ማለት በእግዚአብሔር ማመን ነው። መጀመሪያ ሃይማኖት ማለት እግዚአብሔር መኖሩ ማወቅ ነው። ይህ ኃይማኖት ስንል እኮ እግዚአብሔር መኖር ማወቅ ነው። ብዙ በዓለማችን ያሉ ሃይማኖቶች ምን ናቸው? ኃይማኖት ሲባል እኮ እግዚአብሔር መኖሩን የሚያምኑ ግን ውረድ ሲሉ በእግዚአብሔር መኖርና በእግዚአብሔር እንዱና በእግዚአብሔር መወለድና አልተወለደም በሚል ሀሳብ ስንለያይ እምነቶች እየተለያዩ እየተለያዩ እየተለያዩ ይኖራሉ። በእምነት ይጸደቃል ካል የተለያዩ እምነቶች ሁሉ ክርስቶስን እግዚአብሔር ስላመኑ ይሰቀል ማለት አይደለም። በእምነት እግዚአብሔርን ስናመን ሁላችን እግዚአብሔር መኖሩ ስናምን ግን ክርስቶስ ከሰማያ ሰማያ ተወልዶ ከድንግል ማርያም ተወልዶ በቤተልሔም መወለዱ በማየ ዮርዳኖስ ውስጥ መጠመቁ ገዳመ ቆሮንቶስ ገብቶ በምትረዳዳ አርባ አጣራ ላይ መጾም መሰለኝ ከዛ በቀራንዮ መሰቀል ወደ ሙስና መቃብር መውረድ በሶስተኛ ቀን መነሳት በአርባኛው ቀን ማረግ በአምሳኛው ቀን መንፈስ ቅዱስን ለሐዋርያት መላኩ ከዛ ዳግም ግንጣቱን ማመን ሙሉ እምነት ያደርገዋል። ይህን ካመንክ በኋላ ግን የክርስቶስ ልደቱ ልደቴ ነው፣ የክርስቶስ ጥምቀቱ ጥምቀቴ ነው፣ ክርስቶስ የጾመ ጾም ጾሜ ነው ካልክ ክርስቶስ በቀራያው ተሰቅሎ ሙቶልኛል አያስፈልገኝም ስለ ሞተልኝ በጎ ምግባር አላ ያስፈልገኝም። ካልክ ክርስቶስ የሞተል ሞት ለአንተ ከሞተል ከሆነ ሞት ማለት ነው፣ ትሞታል። ክርስቶስ የቀመሰው ሞት አንተም ትሞታል። ይህ ወደ ዋናው ነገር ስንመለስ ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? እምነት አለኝ ብለህ ምግባር ከሌለህ ምን ይጠቅመሃል? አለ ያዕቆብ ምዕራፍ ሁለት እስከበር አስራ አራት ጀምሮ ማለት ነው። ምን ይጠቅመዋል? በአሁኑ እምነቱ ልታድነው ትችላለችንም ይላል። ከወንድሞቻችን ወይም ከእህቶቻችን የታራሱ ወይም የእለት ምግብ ያቱ ቢኖሩ ከእናንተም አንዱ በሰላም ሂዱ፣ እሳት ነሩ፣ ተጣኙ አንዳችሁ ቤታቸው ለችግራቸው የሚሽቱን እንዳይሰጣቸው ምን ይጠቅማቸዋል? ይላል። እንተ ያ ሰው ተርቦ መጥቶ የሚበላ ጠየቅህ፣ ወይም የሚለበሰው አቶ ራቦቱ ሆኖ የሚለበስ ነገር ቢጠይቅህ፣ ሂድና ዛመ እሳት ምንክ ብትለው ምን ይጠቅመዋል?